ሰበር መረጃ። ሰላም ጤና ስጥ ለውድ ቻናል ቢስብ ተከታታዮች፣ አሁን ከመሸ በርካታ የሸኔ ታጣቂ ወንድሞች መንግስት ያቀረበልችኝ ሰላም ጥሪ ሆሮ ጉዱሩ ወለጋ ተብሎ በሚታወቁ ሲንቀሳቀሱ የነበሩ በርካታ ቁጥር ያለው እስከነ ሙሉ ትጥቃቸው ገብተዋን። እንኳን ደስ አላችሁ። አሁን ከመሸ ወጣ ነው። እሱን አጠናክር የምንመለስበት ይሆናል። ነገር ግን ታጥቀው ዞ ሲንቀሳቀሱ የነበረውን ከዲሽቃ ስናይፐር ድረስ እና ጭምሮ ሙሉ ትጥቅ እንደያዘ እስከ መሪያቸውን እስከ ተማሪ ድረስ በርካታ ያለው ቁጥር መግባቱ አሁን ከመሸ ወጦ መረጃ ያመላክታል። እጅግ ደስ በሚል መልኩ ወንድሞቻችን እየገቡ ይገኛሉ። እኛው ጉዳይ ጧት አጠናክሬ መረጃውን ይዤላችሁ የምመለሰው ነው የሚሆነው። የማራፋኑ ቢሮው ኃይል የተሰጠ መግለጫ አለ። እሱን ሙሉን አይቼዋለሁ። እሱን አንድ ምተውንና በፊት የነበረውን በሀገራዊ እንዲ የነበረውን እሱን በተመለከተ አጠናክሬ ይዤላቸው የምመለስ ይሆናል። ነገር ግን በዛሬ ሁለት አሁን ከመሸ የሰበሩ ዜና እጅግ ደስ በሚል መልኩ በርካታ ቁጥር ያለው የወለጋን ሰላም እጦት ስለ ረዥም ጊዜ ይዞት የቆየው የሸኔ ታጣቂ ቡድን አሁን ከመሸ በርካቶች ገብቷል። ከወራት በፊትም እናስታውሳለን። የጃል ማሮ ምክትል ሸኔ ኃላፊ ምክትል አላፊ የነበረው መንግስት በወሰዱ ህግ የማስከበር ዘመቻ እንደተሸኘ እናስታውሳለን አሁን በዚሁ ቀጠና ሆሮ ጉዱሩ ወለጋ ተብሎ በሚታወቁ በርካታ ቁጥር ያለው የሸኔ ታጣቂ እስከነ ሙሉ ትጥቁ ገብቷን ሲገባ እንግዲህ አቀባብ እንደተደረገላቸው ይጠቁማል የገባው የሸኔ ታጣቂ ቁጥር ምን ያክል እንደሆነ የአቀባብ ሁኔታ እሱን በተመለከተ ይዤበት የምመለስ ነው የሚሆነው እንኳን ደስ አላቸው በርካታ ወንድሞች እየገቡ ይገኛሉ ሌላኛው ጉዳይ በወሎ ላይ ያለው እንቅስቃሴ በተመለከተ በርካታ እርምጃ እንደተወሰደ አለ። እሱንም ደግሞ አጠናክረን ዝንላቸው የምንመለስ የሚሆነው። ስለዚህ የሚያዋጣው ትክክለኛው መንገድ ሰላምና ሰላም ብቻ ነው። እንኳን ደስ አላችሁ በድጋሚ ለሰላም አትራፊዎችን። ሌላኛው በጣም ከሚገርም ነው እና ከሚገርም የኤርትራ አየር ክልል በኢትዮጵያ የአየር ክልል ቁጥጥ ውስጥ መሆኑ ተገልጿል። ይህ የሆነበት አሁን የወጣ መረጃ ነው። አሁን ከመሽ በርካቶችንም እያነጋግር የሚገኝ ነው። ምክንያቱም የኤርትራ የአየር ክልል በቂ የሆነ የአየር መቃወሚያ ማንኛውም እንደሌላት የሚያመላክት ጉዳይ ነው። ስለዚህ በኢትዮጵያ የአየር ክልል ቁጥጥር ውስጥ መሆኑ የሚያመላክት ነው። አዝ በፊት እናሰውሳለን በእስራኤልና በኢራን በነበረው ጊዜ የኢራን የአየር ክልል በእስራኤል የአየር ክልል ቁጥጥር ውስጥ ውስጥ መሆኑ እናሰው ሳለን በዛን ጊዜ እስራኤል በኢራን ላይ የፈነጨችበት እንደነበር ይታወቃል። አሁንም በሀገራ ችን ተጨባጭ ሁኔታ የኤርትራ አየር ክልል በኢትዮጵያ አየር ክልል ቁጥጥር ውስጥ መሆኑ በጣም አነጋገር። ለዛም ነው ሰሞኑን እንግዲህ በተመለከትነው መረጃ መሰረት ሰርጎ ገቦችን በወሎ ላይ እንግዲህ እንደተያዙ ጠዋት አስታውሻችኋለሁ። የሻቢያንና የህዋት በዚህ ግንባር ላይ እንደተያዙ ስለዚህ ኢንዳይሬክትሊ ማሰርጎ ማስገባት እንጂ ፊት ለፊት እንግዲህ መጋፈጥ የማችልበትን አቅሟ እየተለካ ይገኛል ማለት ነው። ስለዚህም የኢትዮጵያ አየር ክልል ምን ያህል የደረሰበት የቴክኖሎጂ እርቀትም የሚያመላክት ጉዳይ ነው። በዚህ የወጣው መረጃ እንግዲህ በዛሬ እጅግ ከመሸ ደስ የሚልና እጅግ ክልሉንም ብሎም ሀገር ወደ ሰላም የሚመልስ በተለይ በወለጋ ዞን ለረዥም ዓመታት ዋጋ ሲያስከፍል የቆየው የሸኔ ታጣቂ ቡድን ከዋት የተሰጠውን ተልእኮ በማስፈጸም በሰሜን ጦርነት ጊዜ እናስታውሳለን ከህዋት የተሰጠውን ተልኮ በመቀበል አማራን በመፈረጅ ሲንቀሳቀስ የነበረ ነው። ይህ የሆነበት ዋነኛ ምክንያቱ የህዋትን ተልኮ እያስፈጸመ የነበረ እንደሆነ የሚያመላክት ጉዳይ ነው። ምክንያቱም አማራና ኦሮሞ አንድ ላይ እንዲጣላ፣ ሀገሪቱ ወደ ትርምስ ውስጥ እንድትገባ ህዋት የሰጠውን ተልኮ አሳይመንት እየሰራ የነበረ ሲንቀሳቀስ የነበረ ቡድን ነው። በዚህም በወለጋ ላይ የተደረሰውን ጭፍጨፋ እናስታውሳለን። ለዚህ ደግሞ በርካታ ወንድሞች እንደተፈናቀሉ ይታወሳል። ስለዚህ በወለጋ የነበረው የሰላም እጦት በከፍተኛ ሁኔታ ተባብሰው ቀጥሎ ነበር። ነገር ግን መንግስት ህግ የማስከበር ዘመቻ በወሰደው እያስታግሰው ይገኛል። አሁን ደግሞ ከመሸ መስከረም 18/01/2018 ዓ.ም በርካታ ወንድሞች እንደገቡ መረጃ አሁን ወጧን ማለት ነው። እዚህ የምንማር ብዙ ነገር አለ። ቀሪ ወንድሞችም ይህን ፈለግ እንዲከተሉ የሚያስተምር ነው። ስለዚህ ሆሮ ጉዱሩ ወለጋ ያላችሁ ወንድሞች እንኳን በሰላም ገባችሁ አካባቢውንም ሰላም እንደምታረጋግጡ ተስፋ እናደርጋለን ሌላውም በጎንደር በጎጃም በወሎ እንድ በተመሳሳይ መልኩ ያለው ወንድሞች ይህን መሰል ድርጊት ቢከተሉ አዋጭ ይሆናል ምክንያቱም በትናንትናው ዕለት በተወሰደው ድሮን ጥቃት ከፍተኛ የሆነ ኪሳራ እንዳስተናገድ ዛሬም በተመሳሳይ መልኩ ትናንትና መስከረም አስራ ሰባት ቀጥሏን ዛሬ መስከረም አስራ ስምንትም የድሮን እርምጃው እንደቀጠለ ነው ስለዚህ የሙሾ ማውጣትና ማስተባበያ መስጠቱ የሚያመጣው ለውጥ አለመኖር በውል ብንገነዘብ መልካም ነው። ወለጋል ያለው የሸኔ ታጣቂ ቡድን ይህን ድርጊት በግልጽ እየተረዳ የመጣበት ሁኔታ ነው። መንግስት ብትሩ እንግዲህ በጠንከር አርጎ እያሳረፈበት ስለሚገኝ ግድ መንግስት የቅርብልችን ሰላም ጥሪ እንዲቀበል አድርጎታን። በሸዋ ላይ ተመሳሳይ መልኩ በአማራ ክልል በሸዋ የሚገኙ ወንድሞችም ይህን የሰላም መንገድ እንደመረጡ እናስታውሳለን። በተለያየ ታድሱ ስልጠና ገብቶ እንደነበር ይታወሳል። ስለዚህ የሰላም መንገድ አማራጭ የሌለው ትክክለኛ ለሀገራችን መፍትሄ የሚሆን ነው። ስለዚህ ከመሸ እጅግ እና እጅግ ደስ በሚል መልኩ የአካባቢውን ሰላም ለማድረጋ ትልቅ ሰላም መንገድ የመረጡ እነዚህ ወንድሞች በእጅጉ ልናመሰግናቸው ይገባን። ቀሪ ወንድሞቻችን መንግስት እዚህ በፊት የሰሩትን ጥፋት እንግዲህ በይቅርታ በማለፍ ነው እነዚህን ታጣቂዎችን መንግስት እየተቀበላቸው፣ ስለዚህ ታድጎ የሚቀሳቀሱ ሌሎች ወንድሞች ይህን አማራጭ ቢጠቀሙበት መልካም ነው። እጅግ ደስ የሚል ጉዳይ ነው። በዚሁ በወሎ ላይ ያለው አሁን የእንቅስቃሴ እሱን ጠዋት አጠናክር ይዤ እቀርባለሁ። በጎንደር ላይም የተከሰተ አለ። ሙሉ መረጃ ይችዋለሁ። የአማራ ፋኖ ብረ ኃይልና የአማራ ፋኑ ህዝባዊ ድርጅት በገጠሙ ከፍተኛ ከመስከረም ሰባት እስከ መስከረም አስራ ስድስት ከፍተኛ አመራሮች እርስ በርሳቸው የተወሰደባቸው አለ። እሱን ሙሉ መረጃ ጠዋት የማደርሳችሁ ይሆናል ማለት ነው። ስለዚህ ይህ ሁሉ ለዚ ሁሉ ለዚ ሁሉ ኪሳራና ለዚህ ሁሉ ውድ የሆነ ሰው ህይወት እና አዘቅጥ ውስጥ የገባበት መንግስትን የአቅርቡ የሰላም ጥሪ አለመቀበሉ ነው። በዚህ ምክንያት አሁን መግለጫ እየሰጡ ይገኛሉ። እሱን በተመለከተ በሰፊውም እንዳስሰው ይሆና ማለት ነው ወደ ጃማ ተከታታዮች ለሀገራችን ሰላም ያድርግ፣ ዘረኝነት ይውደ። ዛሬ እንግዲህ ከመሸ እጅግ ደስ በሚልና በሚያስደምም ሁኔታ በርካታ ወንድሞቻችን ገብተዋን። አዲስ የሆነች ሰብስክራይብ በማለት ጠብቁ።